በጣም ሰላም እንዴት ናችሁ ውድ ቤተሰቦቻችን፣ ደህና ናችሁ ወይ አለንኛ፣ እግዚአብሔር ይመስገን። ዛሬ እንግዲህ ብቻዬን መጥቻለሁ። ብቻዬን ስመጣ መቼም ምን ላረግ እንደሆነ ታውቃላችሁ። የሚያናድድ ቪዲዮ ነው የሰራሁት እ የተሰራው ቪዲዮውን የማማ እናሳያት ወይስ አናሳያት የሚል ቪዲዮ የሰራን ጊዜ አይታችሁት ከሆነ ከዚህ በፊት የተለቀቀ ቪዲዮ አለ። ያን ቪዲዮ ነበረ የሰራሁት ግን ኢንትሮ አልሰራሁበትም ነበር። ለምን መሰላችሁ? ሀሳቡ አልመጣልኝም። እየሰራን ነው ትዝ ያለኝና መቀየር ሲነሳ በማማ ጉዳይ አይወድምና ስለ ማማ እየሰራን ስለነበረ እስኪ ለምን እዛው ትዝ ያለኝና ኢንትሮ አልሰራሁም ነበር። ኢንትሮን አሁን የሰራሁላችሁ ስለ ቪዲዮው እና ብቻ እዛው ላይ ምን አደረግኩኝ? ምን እንትን እዛ ላይ መሰላችሁ በቃ ለምን ሌላ ስም በቃ ደስ የሚለኝ ስም ትርጉማችሁ የሚመቸኝ ስም ሳይ በቃ ይሄን ለልጄ ባደርገው እላለሁኝ። እንዳትፈርዱብኝ፣ ማለት ብቻ የሆነ በቃ ይሄን ለልጄ ባደርገው እላለሁኝ እና በቃ በጣም ቆንጆ ቆንጆ ስም ሳይት ትርጉማቸውን ሳይ ይሄን ልጄ ስም ባደረግኩት እላለሁኝ እና እሱ ደግሞ ጭራሽ አይሆንም፣ ከጋቢ ውጭ አይሰማም እና በጣም ይናደዳል። እስኪ ለምንቀጥል ቀጥል አላረገውም። እስኪ እናየዋለን እንዴት እንደሚናደድ እና ቪዲዮውን፣ ለዛ ነበረ በፕራንክ መሀል ላይ ያዛኩት ትንሽ፣ እንዴት እንደሚናደድ ቪዲዮ ላይ ሰርቸዋለሁን እሱን ነው ዛሬ የማሳያችሁኝ እና የሚገርም ቪዲዮ ነበር እና ሳየው ይሄማ መለቀቅ አለበት አልኩኝ። ለዛ ነው እና ለእናንተ የሚያሳያችሁኝ ለእናንተ የምጋብዛችሁ የምታዩት አላችሁ እንዴት እንደሚናደድ እና እኔ ቢሆን ደስ ይለኛል። እኔም ደስ የሚለኝ ስም ቢሆን ደስ ይለኛል ግን እሱ እም ይብሎኛል ለስራበት ብዬ ነው። ውድ ቤተሰቦች መቼም እንደማትቆጡኝ ተፋረጋለሁኝ። እንዴ እሱን ባልሻለው መሆን ያለበት ምናምን ትላላችሁ። እሱ ግድል እንግዲህ ምንም ማድረግ አልችልም። እኔ የፈለግኩት ይሁን እያልኩት ነበረ። እስኪ ለምን ብራን ካላረገም ትንሽ ቅጥል ጭስ የሚያደረግ ነገር መሆን አለበት ብዬ ነው እና ቤተሰቦቼ ቪዲዮን ቪዲዮውን እዩልኝ። ግን ያው ቪዲዮውን ስታዩ ደግሞ ላይክ ማድረጋችሁን አትርሱ። ቤተሰቦችን ለሌሎች ተደራሽ እንዲሆን ደግሞ ሼር እያረጋችሁልን፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ ሊጋብዛችሁ። በቃ ቻው። አጋፔ ነች። ተው። አጋፔ የሚለውን ስም እኔ አልፈለግኩትም። ለምን አልፈለግም? ሚዲያ ላይ በናወጠው ደስ ይለኛል። ለምንድነው ስም ብዙም ደስ አላለኝ። አሁን ሌላ ብዙ ስም አለ። ጥያቄን መልሽልኝ። መጀመሪያ አጋፔ ማለት እውነተኛ ፍቅር ነው ብለሽኛል፣ ትርጉሙን ነግረሽኝ፣ ስሙ ግን ደስ አይለኝ። ምን ማለት ነው እያልኩሽ ነው ይለያየ እኮ ለምሳሌ፣ ስሞችን ስንወድ እኮ አንዳንዴ በትርጉም እንወደዋለን። አንዳንድ ደግሞ ትርጉሙ ከኛ ጋር የሚሄድ መሆኑን አይተን እንወደዋለን። አንዳንድ ጊዜ ደግሞ ኖርማል ትርጉሙ ራሱ ደስ ብሎን የምንመርጠው ስም እኮ አለ። ማክሪያና ቆንጆ ነው። በቃ አሁን ወደ ጉዳያችን ንግባሽ፣ ወደ ጉዳያችን ንግባሽ። ማማ ነው ማለት ማማ ብለን እንስራሁን ቪዲዮ አጋፔ ነው አንተ የአስር ጊዜ ትናንት አጋፔ ብላችሁ የለ እንዴ ደግሞ አሁን ለምንድነው ስም የቀያየራችሁ ነው የሚሉን። ትናንት አጋፔ ብላችሁ ለምን ስም ቀያየራችሁ ነው የሚሉን። ስም አንቀይርም እኮ ነው የምልሽ እኔ። ለምን አንቀይርም? መቀየር ትችላልሽ ብለሽኝ የለ እንዴ? ባለፈው ለምን እንደሚቀይረው አወጣሁልሽ። የምትቀይር ማንሽ? አንቺ ሳትወለድ ያወጣሁላት እንጂ ቆቡ አይደለ ካርዱ የወጣው እናስቀይረዋለን። እኔ እኮ ሳትወለድ በፊት ነው አጋፔ ብዬ ያወጣሁላት እኮ ነው የምልሽ ቆይ አንቺ የራስሽ ፍላጎት ብቻ የምታዳምጪው? እህ ያንተን ፍላጎት ታዳምጪ የሆነ አንተ እኮ በዛው አጸናኸው። ቢያንስ የእኔን ፍላጎት ታማክላለህ ብዬሽ ነበር፣ ግን አንተ ተተህ በራሰ ባጋፔ አጸናኸው። አንድ ልጅ እኮ ታድያ ሁለት ስም ሊኖራት አይችልም በተመሳሳይ ጊዜ። በዚህ እንስማማለን።

እዚህ ላይ እንደምታዩትኝ ይህ ስም ይቀየር የሚለው ነገር ሲነሳበት አይወድም። ለዛ ነው ያነሳውበትኝ እና በየጊዜው የተለያየ ስም እነግረዋለሁኝ ጭራሽ ሀሳቡን ሊቀይር አልቻለም። እና ለምን ፕራንክ አላረጉ የሚለው ሀሳብ ለዛ ነው በተደጋጋሚ ይመጣል። ቤተሰቦች እያያችሁት ነው ማመን የተመለከተ ነው። ስለዚህ ማማ ብለን እየጠራን ወይ ደግሞ ያምንበትን ስም እየጠራን ነው ነው መንገድ ያለብን ለነሱ

አሁን አውጥተሽ ማልዳ ማለት ነው። መጥራት ፈልግሽ ማልዳ ብዬ ልጥራት አንቺ አጋፔ ብዬ ልጥራት አለ አንቺ ማልዳ ብለሽ መጥራት እንችላለን። አንድ ነው መጽደቅ ያለብን እሺ። የቤት ስሟ ይሁን አጋፔ። ሆስፒታል ሄደሽ ልታስቀይር ነው ማልዳ ልታስቢ። እግዚአብሔር አለስማማ። ምን ብለን እናውራ ታዲያ ማማ ብለን እናውራ ወይም አጋፔ ብለን እናውራ?

አንድ አይነት ይሆን? አንቺ ሆነሽ ነው፣ ግን ምን እየሆንሽ ነው? አጋፔ ነው መባል ያለባት ቀድሜ ያወጣሁት እኔ ነኝ። አንቺ ሰታዎችላትኝ ማልዳ በሲ ምንደው? ትርጉሙ ለምሳሌ እመቤታችን አማልዳ ሰጠች። እሺ፣ ትርጉሙ እንደዛ ሊሆን ይችላል። ማልዳ ግን፣ አጋፔ ማለት አራት አይነት የፍቅር ደረጃዎች አሉ። አንደኛው አጋፔ ነው። በቃ አጋፔ ማለት የግሪክ ቃል ነው። ትርጉሙ ደግሞ ፍጹም ፍቅር ማለት ነው። ስለዚህ የክርስቶስ አይነት ፍቅር አጋፔ ተብሎ ይጠራል። ስለዚህ በትርጉም ነው፣ በጣም በሚገርም ትርጉም ነው። አጋፔ ብዬ ስም ያወጣውላት እያልኩሽ ነው አደለ? አሁን ከአጋፔ ማልዳ መሆን አለበት ካልሽ እንግዲህ እንዴት እንደምታስብ ያላቀ አንተ የፈቀድከው ብቻ ነው አንተ እኔ ስላልኩኝ እኔ ስላወጣሁላት ይሄ ነው የሚሆነው። ለምን ትላለህ? እኔም የማውጣት መብት አለኝ። እናቷ ነኝ። እኔ እኮ እናትነት ሲባልካስለዚህ ካልካልግ ደግሞ የሆነ ቦታ ልሰጠኝ ይገባና ወይ ደግሞ እጣ ከሆነ በጣ ይሁን። አሁን ስም ከቦታ መስጠት አለመስጠት ከምን ያገናኛል ነውልሽ። እኔ ሳትወለድ ገና የወደፊት ምኞት ሴትም ከሆነ ወንድ አጋፔ ብዬ ነው የምጠራው ልጄን ብዬ ወሰንኩኝ። ምን ችግ? አሁን ይሄ ከምን ቦታ ከመስጠትና ካለመስጠት ጋር ምን ይገናኛል? ማልዳ ብለሽ ልጠሪ፣ ከዛ እኔ ማማ ብዬሽ ልጠራ። አዎ፣ እንጀምር። አንድ አይነት ቢሆን ጥሩ ነበር። ካልሆነ ማልዳን አሁን ምን ላድርግ? ምን መሰላችሁ ያሰብኩት? አጨለልኩሽ? ዛሬ ምን አቃጠልኩሽ? ለምንድን ነው አንዴ የወሰንኩትን፣ አጋፔ እኔ አሁንም የምፈልገው ማልዳ ወይ ማክሪያና እንዲሆን።